እርብቃ በጣም ደነገጠች። እዮ ወንድሟ መሆኑን ሰማች። እርብቃ በዚህ ቤት ሰራተኛ መሆኗን ነበር የምታውቀው። ሆኖም ግን ከኢዮብ ጋር ደረጅም ጊዜ አብረው ቢኖሩም ዩና እብርቃ ደግሞ ውህትና ወንድም መሆናቸውን በፍጹም አያውቁም ነበር። ይህንን ነገር ግልጽ ያደረገላቸው ብሩክ ነው። ብሩክ በዚህ ምክንያት እንግዲህ በእርብቃ እና በአቤል ትዳር መሰካከል አወዛጋቢ ነገር አንስቶባቸዋል። በዚህን ጊዜ ለመሆኑ ብሩክ ለአቤል እና በእርብቃ ትዳር መካከል ምን አለ? የሚለውን ይዘበብ ይዤላችሁ ቀርቤ ያለሁ እርብቃ እና አቤልም ጠንካራ መልስ ሰጥተዋል። ሰላም ወደ ቻናል የተከታተሚ ሰላማችሁ በያላችሁበት ይብዛልኝ። ለቻናል የአዲስ ብራንሽ ሰብስክራይብ እያደረጋችሁ ቪዲዮውን በላይክ በመጀመር አትርሱ። እርብቃ ቀጣ በርት ይዤላችሁ ማጥቻ ያለው እስከ መጨረሻ እንዲከታተከታተሉ በትህትና ጠይቃለሁ። ቪዲዮ እንግዲህ እርብቃ እዮብ ዛሬ በጣም ደንግቷል። ከእዮብ የበለጠ ግን እርብቃ በጣም ግራ ገብቷታል። በጣም ነበረ የደነገጠችው። ይህም ምንድን ነው? እዮብ ይህንን ወንድሟ መሆኑን አታቅም ነበረ። እርብቃ መስማት የሌለባት ሚስጥሮች ዛሬ ከዚህ ቤት ሰምታለች ማለት ነው። እርብቃ እንግዲህ ወደና አቤል ቤት የመጣችው በሰራተኛነት ቢሆንም ከዛ በኋላም ግን አቤልን እንዲታገ ገባ በማሚቴ በኩል ፍላጎት እየተደረገባት ነበረ። ይሄን ፍሬን ነበር በቤት ውስጥ የሚወልደው። ግን ለረጅም ጊዜ አብረው ያሳለፉት ፍቅረኛ ዓመት ነው እየቀጠለው ነበር። ሆኖም ግን አሁን በዚህ በማሚቴ ሀሳብ መሰረት እንግዲህ እርብቃና አቤል እንዲጋቡ አድርጋለች። ከዛም በኋላ እንግዲህ ምራት ሆና በዚህ ቤት ውስጥ ስትቆይም እንግዲህ በእዮብና በብርቃ መካከል ጥሩ የሚባል ግንኙነት ቢኖርም፣ ነገር ግን አሁን እህትና ወንድም መሆናቸውን በፍጹም አያውቁም ነበር። እዮብ እህትም እንዳለችው የማያውቃት እህት እንዳለችው የሚያውቅና እህቱን ለመፈለግ ተስፋ ያለው ሰው ሲሆን እርብቃ ግን ወንድም እንዳላት አታውቅም ነበረ። ዛሬ ብሩክ ይህንን ነገር እንግዲህ ሙሉ ለሙሉ ግልጽ አድርጎላቸዋል ማለት ነው። ለብሩክ ግራ የገባው ነገር ቢኖር አቤልና እዩ ምንድንና ምንድንናቸው የሚለው ነው። አቤልና እዩ ወንድምና ወንድም ከሆኑ ምናልባት በእናት ደግሞ የሚገናኙ ከሆኑ፣ አንቺና አቤል ደግሞ ትዳራችሁ መፍረስ አለበት፣ ይህ ማለት ወንድምሽ ነው በማለት በብሩክ ተናግሯል ማለት ነው። በዚህ ጊዜ እንግዲህ እርብቃ ይህን ስትሰማ በጣም ደንግጣለች። ባለቤቴ ሞደው የምትለው ሰው ወንድም ሆኖ መገኘት እንደሆነ ሲነግራት ግን ግራ ተጋብታለች። ብሩክ ወደዚህ ቤት ከመጣ በኋላ ነገሮች ተለዋውጣል። ማሚቴ እራሷን ለውጣ ለመውጣት ብትሞክርም ማሚቴ ማንኝነቷ እንዲታወቅ ተገዳለች። የብሩክ እናት ወይም የእዮብ እናት ሰሞኑን እራሷን በመለወጥ ለሴት ልጇ አጸፋ በቀል ልትመልስ እንደምትመልስ በቅርብ ጊዜ በቀል ቤቴ ድረስ መጥቷል። አሁን አጸፋውን የምመልስበት ጊዜ ነው። እንዴት አውጥተው ጣሉት ልጄ በማለት ለማሚቴ ስትጸጸት ታይቷል። ይህ ማለት እንግዲህ የብሩክና የእርብቃ እናት አንድ አይደሉም ማለት ነው። በዚህ ጊዜ እንግዲህ ያው ብሩክና እርብቃ ከአባታቸው ጋራ ያደጉ ሲሆኑ እዩ ድሞ ከእናቱ ጋር ያደገ ልጅ ነው። ነገር ግን ብሩክ አልፎ አልፎ ከአባቱ ጋር እየሄደ በቤት ውስጥ የተፈጠሩ ነገሮችን ከቤት ውስጥ አባቱ ጋር የተገኙትን ወንድሞችም ያውቃል። ስለዚህ ነ ብሩክ ከዚህ ቤት ሲገባ እዮብን ወንድሜ ብሎ የጠራው እዮብ ብሎ ማለት እንግዲህ በመደነጋገጥ ተጠራሩ ማለት ነው። አቤልና እርብቃ ግን ምን ያንን እየተካሄደ እንደሆነ እያሉ ግራ ስለተጋቡ ልብ ብለው ሲያወቸው ከዛም በኋላ ይህንን ወንድሜ ይህን ነው ወንድሜ ያልሽኝ? አላት እርብቃን እዮብ ጠየቃት። አዎ ይህ ብሩኬ ይባላል ወንድሜ ነው ብላ አስተዋወቀቻቸው። ምክንያቱም በሁለታቸው መካከል ያገነኝ ግንኙነታቸው የጓደኝነት ነው የመሰላት። እኔ እኮ አውቀዋለሁ አንቺን ነው የሚጠይቅሽ፣ ወንድሜ እኮ ነው እዮብ በዚህ ጊዜ እርብቃ አሁን እዩ እየቀለደ ነበረ፣ የመልሳት እዩ፣ አንተ ኮ ቁም ነገርና ቀልድህ አያስታውቅም ስትል ኮስተር ብላ ወደ መቀመጫ ዘወር ስትል፣ እውነቴ ነው እርብቃ፣ ምንም እየቀለድኩ አይደለም፣ ብሩክ ማለት ወንድሜ ነው በማለት ይገልጽላት። ከዛም በኋላ ብሩክም ቁጭ በሉ ተረጋጉና እንጫወታለን የትኛው ነው ባለች በማለት ይጠይቃታል እርብቃ የባለቤት እኔኔ በማለት አቤልም ሰላም ይለዋል ብሩክን በዚህ መካከል ቁጭ ብለው እያወሩ እያሉ ማሚቴ መጥታ የጨመረችው አዲስ ነገር አለ ማሚቴ ግን ብሩክ እረስቶኛል አያውቀኝም የሚል ግምት ነበረባት ብሩክ ግን በደንብ አልረሳትም ያስታውሳታል ማለት ነው ማሚቴ ከቅርብ ጊዜ ወዲህ ርብቃ ጋር ጸባዋ ተቀያይሯል። አቤልና እርብቃ ባልና ሚስት መሆን የለባቸውም ብላም የታሰባለች። ይህም መሆን የሚችለው በእርብቃ እና በእዩ ዝምድና መካከል በመነሳት ነው። ቀደም ብለው ባለው ፓርትም ላይ እንዳላች በአቤል እና በእርብቃ መግንኙነት ከማንም በላይ እንደ ማሚቴ ፍቃደኛ እና ደስተኛ የሆነ የለም። በሁለታቸው ጥምረት ከምንም በላይ የተደሰተችው ፍቃደኛ የሆነችው ማሚቴ ነበረች። ነገር ግን የሆነ ቀን ፎቶ አልበም ታገኛለች። ከአልበም ውስጥ እንግዲህ ተገንጠሎ የወጣ ፎቶግራፍ ስታገኝ እዛ ላይ ያየችው አብርቃ ከአባቷ ጋር ከቤተሰብ ጋር ነበር ያገኘችው። ማሚቴ ይህንን ፎቶ ስታይ በጣም ተደናግጣ ወደ ግራም ወደ ቀኝም ማየት፣ መመልከት፣ መቃኘት ጀመረች እና ፎቶ በሷ እጅ መሆኑን ያያት አለመኖሩን ካረጋገጠች በኋላ ወደ ክላሷ ገብታ በር ዘግታ ለሰዓታት ያንን ፎቶ ስትመለከተው ነበር እንዲሁም ስታለቅ እስከቆየች በኋላ የ እዮ አባት የእርብቃ አባት አንድ መሆናቸውን ስታቅ እንግዲህ አቤልና በእነሱ መካከል ባልና ሚስት መሆኖ መቀጠል የለባቸውም በማለት ወሰነች። በዚህ ጊዜ ያንን ፎቶ አይታ፣ በነገራችን ላይ አዞና አቤል ብዙ ነገር አውርተውበታል። እሱ ፎቶውን ሰርቃ ለአቤል እንደምታመጣለት ቃል ገብታ ነበር። ነገር ግን ማሚቴ አሁን ነገሮችን በጥንቃቄ እያካሄደች ትገኛለች። በክፍል ውስጥ የምታስቀምጣቸውን እቃዎች በቁልፍ ማስቀመጥ በመሳቢያ ውስጥ እንደምታስቀምጣቸው አዞ፣ ወደ ማሚቴ ክፍል በተደጋጋሚ በመግባት እያለቀሰች እያየች የነበረውን ፎቶግራፍ አምጪልኝ፣ በአጸፋው ደግሞ ደጎስ ያለ ብር ከፍልሻለሁ ብሏት አዞ በዙ ዜራ ላይ ተስማምታለች። ከዛም ቢሆንም ግን አሁን አለአዞ ዛሬ የተከሰተው ነገር በዚህ የተያያዘ ነገር ነው። በብሩክ ወደ እርብቃ ከገባ በኋላ የተከናወነው ነገር እርብቃ በጣም አሳዝኗታል፣ በጣም አስደንግጧታል። ብሩክም እውነቱን ልንገርሽ ብዬ ነው እንጂ በማለት እያንዳንዱን ነገር እኔ እንደምበልጥሽ ሁሉ አንቺም የማታውቂያቸው ብዙ ሚስጥሮች አሉ በማወቅ በማለት በእዝነት የወንድምነቱን ነገር እያንዳንዱ ነገር ከጎኗ ሁኖ አስረድቷታል። እዩ ግን በጣም እንግዳ ነገር ይህ ነገር ሆኖበታል። አሁንም ግን እዩ ያቺ እየጠፋቸው እህቱ እርብቃ መሆኗን ሳያውቅ እስከዛሬ እንደቆየ ነው ከዚህ ላይ የምንመለከተው። እዮብ ርብቃ በመሆኗ በጣም ደስተኛ ነው። ምክንያቱም ከአሁን በፊት በማሚቴ ጉትጎታ ላይ እርብቃን እንዲጎዳት በተደጋጋሚ እያዘዘችው ቢሆንም እዮብ ግን እርብቃ ለመጉዳት ፍላጎት አልነበረውም። ከቀን ወደ ቀን ግን ማሚቴ ትእዛዝ ተገዶ የሚጎዳበት አጋጣሚ ሊከሰት ስለሚችል አሁን ግን እህቷ መሆኗን ማወቁ በጣም ጥሩ መንገድ ነው ብለን ነው የምናስበው በዚህ ጊዜ እንግዲህ ከዛም በኋላ የእርብቃና የአቤል ትዳር ነው እርብቃና አቤል በተለይ ደግሞ እዮ ጋር በእናት የሚገናኙ ከሆነ ፈጽሞ የእርብቃ እና የእዮ ግንኙነት እዚ ጋር መቋረጥ አለበት ማለት ነው። መሆን የሌለበት ነው፣ መቋረጥ አለበት በማለት ብሩክ፣ ካሁን በፊት አቤልን አያውቀውም ነበር። አሁን ካወቀው ከባለቤቴም ጋራ ትተዋወቃለህ ብላ የነገረችው እርብቃ ባለቤት ጋር ለመተዋወቅ በፈቃደኝነት ደስተኛ በመሆን ወደዚህ ቤት ጎራ ብሎ የመጣው እርብቃ ከዚህ ቤት ስትመጣ በሰራተኝነት ስም ነበር የመጣችው። የአቤልና የእርብቃ የሰርግ ድግስ ሁለቱን ቤተሰብ ያማከለ ሳይሆን በአማሚቴ ፍላጎት ብቻ የተመሰረተ ነበረ። እነሱ ነበሩ ሁሉን ነገር ችለው ሊደግሱላት እየተዘጋጁት ማለት ነው ያንን ሁሉ ያደረጉት ያንን ሁሉ የአቤል እናት በወድቁ ቢያንስ እናት እና አባትሽ ቢገኙ እርብቃን ስትጠየቅ፣ እርብቃ ደግሞ እናት እንደሌላት ተናግራለች። እናት ከሌለች አባትሽ ይምጣ ንገሪው ተብላ ማሚቴ ሀሳብ ስትሰጣት፣ አባዬ እኮ ወደ ክፍለ ሀገር ስለሄደ አሁን ሊመጣና ሊገኝ አይችልም። ጊዜ እንስጠውና ወይንም እንጠብቀው ወይንም ደውለን እንንገረው የሚመጣ ቀን ይደርሳል በማለት እርብቃ ሀሳብ ብትሰጥም ማሚቴ ግን ሀሳብ ሀሳቡን አልተቀበለችውም እና ነገሮችን ፈጠን ብለው እንዲሄዱ ስላሰቡ የእርብቃ ብቃ ቤተሰቦች ያልተካፈሉበት የጋብቻ ብቻ ስነ ስርዓት ወይንም በደስታቸው ጋር ያልተካፈሉ በመሆን የእርብቃ ግንኙነት እየሰመረው፣ ሆኖም ግን ብሩክ ዛሬ ወደ ቤት መቶ የእርብቃን ባለቤት ለመተዋወቅ ባደረገበት ሰዓት ነበረ ይህ ነገር የተከሰተው። እዩን ሲያየው በጣም ነበረ የደነገጠው። የጓደኛው ወይንም የጎረቤት ልጅ መስሎት ነበረ ለደቂቃዎች ሲጫወተ የነበረው። መጨረሻ ግን ያው በእርብቃና በአቤል መካከል ያለውን ሲያስተዋውቁት፣ ግን ወንድም አማችነት እንዳለ ሲያውቅ ግን በጣም ነበረ የደነገጠው እና እቴ ምንድን ነው ከዚህ ቤት እየተከናወነ ያለው? በማለት ከቁጭታ በመነሳት ነበር ርብቃን የጠየቃት። አዎ ይሄ የባለቤቴ ወንድም ነው በማለት ይሄ ኮ ወንድሜ ነው ብሩክም ሲመልስላት፣ እንዴት ነው አንተ መቀለድክን ጀመርክ እንዴ አለች ርብቃ። ብሩክ ጋ አፍጥጣ ነበረ እየተመለከተችው። እውነታው ይሄ ነው እውነታው ተቀበዩ በማለት ይነግሯታል። አንቺስ ለምንድን ነው የምታገቢው? ምን እያደረግሽ እንደሆን ታውቆሻል? በማለት እንግዲህ የተናገረው ብሩክ በጣም ገርማ። አቤልም በጣም በመደንገጥ ምን እያልክ እንደሆነ አስረዳን በማለት ሲጠይቀው የእዮና የአንተ ግንኙነት እዚህ ጋር መቋረጥ አለበት። በአባት ነው ወይንስ በእናት ነው ዝምድናችሁ? ሲል አቤል ምንም አይነት ግንኙነት የለንም በማለት ፈርቶ አቤልና ኢዮብ አንድ ቤት እንደ ወንድማማች ቢያድጉም በዝምድና ምን የሚያገናኛቸው እንደሌለ ይገልጽለታል። ዝምድናውን ለመናገር ሲንቀጠቀጥ ማሜቴ የወለደች እናት አይደለችም ሲል፣ እንግዲህ ድንገት ማሜቴ ብቅ ትልበታለች። እንግዲህ ለማንኛውም በቪዲዮ ላይ ሀሳብ አስተያየት መስጠት ይችላላችሁ። እንግዲህ ቀጣይ ፓርት እርብቃን እስከምናቀርብላችሁ መልካም ጊዜ ተመኘሁላችሁ።